አሁን አሁንማ በቃ ስጋት እየሆነብኝ ነው። እኔ እንጃ ሁሉም ነገር አንተን የሚያሳጣኝ ነው የሚመስለኝ። ሀይምዬ ባለፈው ሚችን አማርኛ ደግማት ነው። አሁን አሁንማ አንተን የሚያሳጣኝ ነገር በዛብኝ አራታጮ

ሁለታችሁ ከተግባባችሁ ሌላው ማለት ነው፣ ሁሉም እዳው ገብስ ነው። ሁለታችሁ ብቻ ተስማሙ፣ እናንተ ከተማመናችሁ አለቀ፣ ምንም አይፈጠርም። የበለጠ ጠንካኝም ግን አሁን እኔ እሺ፣ ልንገር እሺ፣ እግዚአብሔርን እኔም እሺ፣ ተረጅ ምልሽን እንኳን እሺ፣ አንዳንዴ እየተከራከሩ ሁለቱም እንግዲህ የማይስማሙበት ደረጃ ሲደርሱ፣ ቡሩኬም ያኮርፋል፣ ሀይሜም ዝም ትላለች። በዛ ምክንያት ነው ምልሽን አዳምጪኝ፣ ምልሽን አድርጊ ሲል የነበረው ቡሩኬ ሲሚል የነበረው ከዚህ በፊት ታውቃላችሁ፣ ሀይሚዬ አጉርፏት 24 ሰዓት ሙሉ ከዛ ሻንጣዋን አንስታ እንዲታረቃ ታደርጋ ነበረና፣ ከዛ አንጻር ነው እንጂ ትናንትና ሲምል ሲያስረዳት የነበረው እንድትረዳው የምትፈልገው ነገር ነው የሚፈልገው ነገር ነው። ብሩክ ሰላም ጤና ይስጥልን። እንዴት ናችሁ? ደና ናችሁ? አለው። ደናነኝ ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በኒጋ ፈጣሪ የተመሰገነ ይሁን። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ። ያው እንግዲህ ጾም ተፈቷል። ከዚህ በኋላ የጾም ነውን ለበረከት ያድርግልን። ዩቲዩብ ላይ እያወራንም እየተፋተግንም ያው ይቀር በለን ፈጣሪ ስለ ሁሉም ነገር ማለት ነው። ለዚህ ቀን አድርሶናል ማለት ነው። እንግዲህ ዛሬ ነገ መልካም ፋሲካ የሆንላችሁ ማለት ነው። ዛሬ ቤተ ክርስቲያን የሚታደርበት ነው። የሚያከፍል ሰው፣ የሚጸልይ ሰው ቤተክርስቲያን ያድራል ማለት ነው እና እግዚአብሔር ከፈቀደ ማታ ሄዳለሁ። እኔም ከጠፋሁባችሁ ሴት የት ሄድሽ እንዳትሉኝ እንዳታስቡ ማለት ነው። ማታ ነው የምሄደው። በእርግጥ ማታ ሄጄ አድሬ ጠዋት ነው የምመጣው እና እንዳታስቡ፣ ውድ ቤተሰቦቻችን። በተረፈ በትናንትናው ቪዲዮ ብሩኬ እየማለ እኮ ነው ሴት እንዴት ይምላል ምናምን ብላችሁ ጠይቃችሁኛል። ውድ ቤተሰቦች፣ ትናንትና የትናንትናው ቪዲዮ ትክክል ስለሆነ ነው የማለበት ፓርት ብሩኬ ማለት ነው ምክንያቱም ሀይሚ አሁን አሁንም አንተን ማጣ መሰለኝ ላለችው ነገር አንቺ እኔን ከተረዳሽኝ መቼም አታጭኝ ምንን ነው ብሎ እያስረዳት እየማለ የነበረው እንጂ ስለ ፍራንጎ አደለም እየማለ የነበረው። ሌላው ሲቀጥል ደግሞ ውጭ ሀገር ሊወስዱ ነበረ ምናምን ያለው ሜይ ቢ እንግዲህ በዛን ሰዓት ሀይሚ የዛን ሰዓት የሆነ ግርግር ፈጥራ ነበረ እና በዛ መካከል የሆነ እንጠቅመሃለን ባይ አሉ ሴቶችም ምናምን የሆነ በቃ አለ አይደለ ሰንበዲ የሆነ ገንዘብ ኖሯቸው እንደዚህ አይነት ሰው ወስደው በራሳቸው የሚያኖሩ ምናምን ሴቶች አሉ ውጭ ሀገር። እኛም ማለት እኛም አናቃቸው ብዙ አሉ፣ ብዙ ሴቶች። በነገራችን ላይ ማለት ነው እንደዚህ ማለት ሲለፉ፣ ሲጥሩ። አረ ጊዜያቸው አለ ጊዜያቸው። ውጭ ሀገር ሄደው ልጅ የሌላቸው ኖርማሊ ልጅ አልሰጥ ያላቸው ብር ሀብት ያላቸው ትዳር የሌላቸው ሴቶች አሉ። እነዛ ወንዶች፣ እነዛ ሴቶች በገንዘባቸው እንደዚህ ሊጠቀሙ ይችላሉ። ምናልባት ሀይሜንን እንበድላታለን ብለው ያሰቡ ሴት ልጅ አሁን ለተንኮል አንደኞች ነን። እኛ እኮ ሴቶች ለተንኮል አንደኞች ነን የታወቀ ነው። በተለይ በእንደዚህ ባል በመቀማት በምናምን ደረጃ ወየው፣ ገንዘብ ካላት ሴት መከራ ነው። የአቀራረጼ ጉዳይ ነው እዚህ ጋር እንትን ያለብኝ ማለት ነው። የመጨረሻው ወደፊት አምጥቼው ነው። በጣም ይቅርታ አድርጉልኝ ውድ ቤተሰቦቼ፣ ሳቀናብር ነው የተሳሳተብኝ እና ውጭ ሀገር ሊሄድ ነበረ። ከውጭ ሀገር መሄድ ራሴ ያበላሸውት ያለው ነገር እሱ እውነተኛ ነገር ስለሆነ ያው ማላቢም አልበትም ችግር የለውም ማለት ነው እንጂ ስለ ትላንትናው ርዕስ ርዕስ አይደለም እየማለ የነበረው ስለ ትላንትናው ርዕስ ሃይሚ ሀይሚ በመሄድ አለመሄዷ ብቻዋን በመሄዷ እኔ አላምንም፣ አሁንም አላምንም። ምክንያቱም ሲመኙት የነበረ ነው እንደዚህ አብሮ መሄድ አብሮ እንደዚህ እንዲህ ሰው የራሱ መኪና ኖሮት እንዴት ነው በሌላ ታክሲ ከፍሎ የሚሄደው? ብሩ ተዉት። በነጻነት በነጻነት ዘና ብላችሁ ከምትወዱት ሰው ጋር ከጎን ቁጭ ብላችሁ መሄድ እያለ ሀይሚ፣ ለደቂቃ ብሩኬ እንደማታምነው እያወቃችሁ እንዴት ነው እኔ እኔ አልቀበልም። ለዛ ነው ለምን ሚስጥራቸውን ታወጫለች ምናምን ላላችሁኝ ሰዎች ይህ ምንም ሚስጥር አይደለም። ብዙ ሰው በቃ በአሁኑ እኮማ እኔ እኮ ሀይሚና ብሩኬ እንደዚህ አይነት ነገር ሲፈጠር ወይኔ በጣም በውስጥ ቴሌግራሜ በቃ በጣም የሚያለቅሱ ልጆች ነበሩ። አሁን ግን አንድ ሰው የለም። ወደዳችሁም ጠላችሁም በጣም ገርሞኛል። እኔ በአሁኑ በአሁኑ አሁን አሁን እየሰሩ ባሉት ማንም ሰው እንዲ ሲስ ግን እንዴት አየሹ ቪዲዮውን፣ ሀይሚ እዚህ ጋር እንዲ ብታረግ፣ ብሩኬ እንዲ እዚህ ጋር ቢያደረግ፣ ፋሲል እንዴት ወደዚህ መጣ ምናምን ጥያቄ ነው እየጠየቁኝ ያሉት። ማንም ሰው እንደዚህ በቃ ወይኔ ከፋኝ ተጨነቁ ብሎ ያለቀሰብኝ ሰው የለም። እና ቤተሰቡ አሁን ላይ እየተረዳቸው ነው፣ እነ ብሩከ እና ሀይሚን የሚሰሩትን ስራ እየተረዳቸው ነው። ውድ ቤተሰቦች እና እኔ ደግሞ እዚህ ጋር የኔ እንደዛ ማለት ምንም ችግር የለውም። ያወቅኩትን ነገር ነው የተናገርኩት። ሰው ይህን ደግሞ እኔ ያወቅኩትን ደግሞ ቤተሰብም አውቆታል። ቤተሰብም ያወቀው ነገር ነው እንጂ ምንም አዲስ ነገር አልፈጠርኩም። ትናንትና ብሩከ ሲናገር የነበረው በቃ አዳምጭኝ እኔ ምልሽን ነገር ስሜኝ ያለው ያው ብዙ ጊዜ ትንሽ ነገር ስትፈጠር ብሩክ ያኮርፋል። ሀይሚ ደግሞ ለምን እኔ እምለው ነገር ለምን አይሆንም ትላለች፣ እና ያ ያን ነገር እንድታስተካክልለት ስለፈለገ እኔ እምልሽን ብቻ አዳምጭኝ ብሎ መዋል እና ነገራት። እሷ ደግሞ ታዘዝሃለሁ ምንም በጣም ነው እምፈራህ እያለች ነው ያስረዳቸው እና ቪዲዮውን በዚህ መልኩ ትረዱታላችሁ ብዬ አስባለሁ ማለት ነው። ሌላው ደግሞ እንግዲህ ፋሲል ላይ ብላይ ገብቶ ነበር ትናንትና። አካውንት እራሱ እንዳለው እኔ አላቅም ነበር የቲክቶክ አሁን የከፈተው በነገራችን ላይ ከዚህ በፊት የለውም። እና ዌልካም ብለናል እንግዲህ ተቀላቅሏል። በጨረቃ ፋሚሊ ቻናል ከፍቷል። እየተዘቀዘቀ ነው እንግዲህ አብረን እንዘቀዘቃለን። እኔ እናንተ ማለት ነው። እኔንም እየዘቀዘቃችሁ ነው። ለምን እንደሆነ አላቅም ግን እኔ ምንም አይመስለኝ። ተዘቀዘቅኩ ምንም። እንደፈለጋችሁ መብታችሁ ነው መብታችሁ ነው። የፈለጋችሁት ነገር ማድረግ መብታችሁ ነው። ህሌናችሁ የሚያዛችሁ ነገር ማድረግ መብታችሁ ነው። እኔም ደግሞ ስራ መስራት ግዴታ ነው ማለት ነው። ውድ ቤተሰቦቼ እና ፋሲልንም እየዘቀዘቃችሁት ነው። ምንም በዚህ ልክ ባዘቀዝቁት አሁን ላይ እውነቱ ስለወጣ ያን ያህል አስፈላጊ ነው ብዬ አላስብም። ምክንያቱም አንድና አንድ ስራ እየሰሩ ስለሆነ ብዘቀዝቁት ምንም ትርጉም የለውም። ግን ፋሲል የመጣህበትን ቪዲዮ አሁን ከበዓል ውጪ በስነ ስርዓት ከሀይሜጋ ያለህን ግንኙነት በግልጽ ብታስረዳ ለተመልካችም ግልጽ ይልለታል። አሁን ተመልካች ብዙ ተመልካች ነው በጣም ምንም ርዕሱ ፍጻሜው ያላወቁ ልጆች አሉ። እኔ ራሱ አላወቁትም። እኔ ጨረቃ ፋሚሊ ቪዲዮ ሲሰሩ እያንዳንዷ ነገር እረዳታለሁ፣ ይገባኛል። ያሁኑ ግን ከስንት አንድ ነው እየገባኛለሁ እንጂ ምንም ሳይገባኝ ነው ማልፈው ማለት ነው ምንም ማለት ነው እና ይህን ይህን ነገር ከበር አድርገህ ሪል አድርገህ ያለውን ነገር ከሀያሜጋ የምትጨርሱት ነገር ጨርሳችሁ ፎፊሽ ብላችሁ እንደምትመጡ ባለሙሉ ተስፋ ነኝ ማለት ነው። ውድ ቤተሰቦች የጨረቃ ፋሚሊን ቤተሰብም እንደምታስደስተፍ እንደምታስደስተን ባለሙሉ ተስፋ ነኝ። ሲቀጥል ደግሞ የወለው ሸበላ እ አንደኛ ወይ ወለዬ ነው ወይ ደግሞ ትግሪ ነው ብዬ ነው ያሰብኩት የነበረው ልክ እንደመጣ ማለት ነው። ባክግራውንዱ እንኳን ሳይታወቅ ማለት ነው። ሶ ወደዚህ ዩቲዩብ ቻናል ስራ ላይ ብዙ ወጣቶች እየመጣችሁ ነው። ከብሩኬና ከሀይሚ በኋላ እንኳን ደህና መጣችሁ፣ ዌልካም ብለን እንቀበላችኋለን። ግን የምሰሩትን ስራ አንዳንድ ጊዜ ግልጽ እያደረጋችሁ ለእህቶቻችን የሚሰጣቸው ስም ጥሩ እንዲሆን፣ ምክንያቱም ህይወት ትቀጥላለች። ሁልጊዜም ጊዜ ያው ብዙ ልጆች እያየን ነው፣ ብዙ ብዙ ልጆች እያየን ነው። ከዛ ከነዛ ውስጥ ግን የኛ ልጆች በእውነተኛ ታሪክ ላይ የተመሰረተ ነው፣ ፍቅራቸውም ተግባራቸውም። ሀይመንና ብሩኪ እንግዲህ ያው ለረጅም ጊዜ ታቋቸዋላቸው። በምን እንደተገናኙ ጅማሬያቸውን እናውቃለን እና ፍጻሜያቸውን ደግሞ ያው ወደ እውነተኛ ህይወት እንዲገቡና ወደ እውነተኛ ህይወት እንዲኖሩልን ነው እኛ የምንመኘው። በመካከላቸው እንደዚህ የሆነ እንቅፋት መጥቶ እነሱን እነሱን የሚያስተጓጉል ነገር ስናይ ትንሽ ይከፋናል። በዛ በዛ ምክንያት ነው። ፋሲልን ተጽዕኖ የፈጠርንበት እንጂ ፋሲልም ወንድማችን ነው፣ ይስራ ግን ደግሞ ፋሲል ማስጠነቅቀ ነገር ቢኖር ይሄን ቪዲዮ ሜቢ ካየኸው እንደዚህ አይነት ነገር አይዲያ ውስጥ ስትገባ ስትሰራ ትላንት ሆን ላይቭ ላይ ለእህቶችህ፣ በእርግጥ እህቶች ለምን ጠየቁ ማለት አይቻልም፣ መብታቸው ነው መጠየቅ። አንተ ደግሞ እንደዚህ አይነት ስራ እያወቅ ላይቭ ላይ እኛ እንኳን ፕራንክ ነው፣ እንዲህ ነው ምናምን ብለን ብናወራ እኛ ኦዲንሶችን ያኔ ሰው ብዙ ሊያምነንም ሊያምነንም ይችላል። ግን የሆነ የሚረዳበት ፓርት ይኖራል። እኛ በእነሱ ቪዲዮ ላይ በምንሰራው ነገር ኦዲየንስ የሆነ ነገር ይረዳል። ከእያንዳንዳችን አንዳንድ ነገር ይረዳል። አሁን ለምሳሌ አንተ ላይቭ ላይ ሆነህ ወይ ስራና ስራ ነው ከሀይሚ ምንም ነገር የለኝም ምናምን የምትል ከሆነ ይሄ ከባድ ነው የሚሆነው። ተው ሚስጥር ማውጣት የለብህም። እነሱ እንደዚህ አይነት ነገር ርዕስ ውስጥ ሲገቡ ሲጀምሩ ሀይሚና ብሩኬ ቴሌግራማቸው ሁሉ ነገራቸው ክሎዝ ነው የሚያደርጉት። አንተ ብትሆን እንደዛ ሚስጥራቸውን ጠብቅላቸው። የእኛ ማውራት ችግር የለውም። ለምን እኛ የሚዲያው ላይ እኛ አናቃቸው ማ የምናቃቸው በቪዲዮ ብቻ ነው። ያኔ ሰው ብዙም ሊረዳን አይችልም፣ ግን በምናወራው ነገር የሆነ ነገር ሀሳብ ይረዳሉ። ከዛ እውነቱን ከተናገሩ በኋላ የዛን ጊዜ ወይ እንዲህ ብላ ነበር እኮ እሷ ትክክል ናት ይላሉ ቤተሰቦች ና እንደዛ አላችሁ ነው ፈልገው። ሌላው ደግሞ እንግዲህ ሙቪ እና ሀዩ እንግዲህ እንዳያችሁት በቃ ሰሞኑን እየተፈታተኑት ነው። በቃ ሙቬ በጣም ገርሞኛል። በዚህ ባጭር ጊዜ ውስጥ ሀዩን እንደዚህ፣ በፊት ሬምን አፈቅራት ነበረ ምናምን፣ ሬም ደግሞ በፊት መሻ አፈቅርሻለሁ አልከኝ፣ እኔ እህት ነኝ። በጣም የሚገርም ምልልስ እየተመላለሱ ነው። ሀዩም ደግሞ እንደምታዩት ከሙቤ ጋር በጣም ግጣም ሆናለች። በጣም ቤስት ትሆናለች። በቃ አምሮባታል ሄዶባታል ማለት ነው። ሴት ልጅ ግን እንዴት ነው ከወንድ ጋር ስትሰራ ማለት ነው። ቪዲዮ በቃ ምንድነው ሙልትፏ ነው የምትለው። ታዩን አያችሁ። እንግዲህ ቦታ ጅራ እየሰራች ያለችው እንደውም አንዳንዴ የነበር ቪዲዮ የምትመጣው አሁን ኦልሞስት ሰላሳ ሺህ ምናምን ገብታለች ማለት ነው። ውድ ቤተሰቦች ና የሰው ልጅ እንዲሰርቶ የሚቀየር ከሆነ ብዙ ሀሳብና ብዙ አይዲያ እያመጣ ሊሰራ ይችላል። ስለዚህ እናንተ ቤተሰቦችም ደግሞ የራሳችሁን አመለካከት እየሰጣችሁ ስለ ቪዲዮ ብታዩ እና በቃ ማበረታታት ያለባችሁም ብታበረታቱ የተሻለ ነው ብዬ አስባለሁ። ምክንያቱም ኮመንት ስር ሰደብሽኝ፣ ኮመንት ስር አዋረሽኝ ምንም ጥቅም የለውም ምንም እና ምክንያቱም ሁሉም የራሱን ስራ እየሰራ ነው። በቃ መለወጥ የሚፈልግ ሰው ነው እያንዳንዱ ሰው ሰው ማንም ሰው ሰርቶ ሲደሰት ደስ ይላል። አብርሃም ስለሰራ ነው ዛሬ ላይ እንደዚህ ደስተኛ ሆኖ ከሰዎች ጋር ከትላልቅ ሰዎች ጋር ማውራት የቻለው። ባይሰራ ኖሮ ባይለወጥ ኖሮ ማንም እሱን አብርሃም ብሎ ስሙን የሚጠራው የለም። ስለዚህ ሰርቶ መለወጥ ማለት ቀላል ነገር እንዳይመስላችሁ። በፈለጉት የፈለጉትን አይዲያ ይዘው ይምጡ፣ ይስሩ። እኛም በምናቀው ልክ እየተረዳ ናቸው ሀሳብ እየሰጠን መስራታችን አይቀርም አንዳንድ ጊዜ የኛን እኛ የምንለውንም እኛ የምንሰራውንም ነገር እንደ ስራ አድርጋችሁ መቁጠር አለባችሁ ጀስት የህሜ የብሩኬ አድናቂ ስለሆናችሁ እኛ በእነሱ ቪዲዮ ስንሰራ የሚከፋችሁ ሰዎች አላቸው። ልትከፉ አይገባችሁም። እንደሆነም እነ ብሩኬ አሽቃባጮች ስላላቸው በጣም ደስተኞች ናቸው። ማንም ሰው እኮ ከነ ብሩኬ ውጪ የማንም ማንም የዩቱብ ቻናል ብዙ እኮ ነው ያሉት። ማንም ግን የሚያሽቃብጥላቸው ሰው የለም። ሚዲያውን እየመሩት ያሉት ወደዳችሁም ጠላችሁ፣ አንደኛ ብሩክ፣ ሁለተኛ ሃይሜ፣ ሶስተኛ አብርሃም፣ አራተኛ ሩታ። በቃ ይሄ እመኑ፣ እነሱ ናቸው ሚዲያውን እያንቀጠቀጡት ያሉት። ስለዚህ ያው የሰው መውደዱን ይስጣችሁ ነው የሚባለው። ስለ ሁሉም ነገር አመሰግናችኋለሁ። መልካም ጊዜ ይሆንላችሁ። ባይ ባይ